የነገዋ ኢትዮጵያችን በአስተማማኝ መሰረት ላይ እንድትቆም ወሳኝ በሆኑ ሀገራዊ ጉዳዮች ላይ እየመከረች ነው። የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ ኢትዮጵያና ኢትዮጵያውያን የጋራ ዘርፈ ብዙ ውስብስብ ችግሮቻቸውን ለመፍታት እየመከሩ ነው። መንግስት ኢትዮጵያ ሀገራዊ ምክክር ኮሚሽን የሚያከናውነውን ምክክር በገለልተኝነት እንዲያከናውን የጀመረውን ድጋፍ አጠናክሮ እንደሚቀጥል መግለጫው አረጋግጧል። ሀገራችን በበርካታ ጉዳዮች በተቃርኖች ውስጥ ለረጅም ዘመናት ስትናጥና በአስከፊ ግጭቶች ውስጥ ስታልፍ ቆይታለች ያለው መግለጫው በተለይም ለረጅም ዓመታት እጅግ መሠረታዊ በሆኑ ሀገራዊ ጉዳዮች ላይ በፖለቲካና በሀሳብ መሪዎች እንዲሁም በህብረተሰቡ ክፍሎች መካከልም እይነትና አለመግባባቶች መኖራቸውን አንስተዋል። እነዚህን አለመግባባቶች በየዘመኑ እየፈታን የመጣንበት መንገድ ዘላቂ ትምምን በሚፈጥር መልኩ ስላልነበረ ከጦርነትና ግጭት አዙሪት በዘላቂነት መንጭቀን እንዳንወጣ እንዳደረገን እሙን ነው ሲል መግለጫው ይቀጥላል። እነዚህ ግጭት መንገዶች እጅግ በርካታ ውድመት አስከትለዋል። ለረጅም ጊዜ ዘን የመጣነው ልምምድና ዝንባሌ ታላላቅ ህልሞቻችንን በጋራ እንዳናሳካ እንቅፋት ሆነብን ቆይተዋል። እነዚህ መንገዶች አንዱ የጀምረው ላይ እየገነባን የምንሄድ ሳይሆን ሁሌም ከዜሮ ጀማሪዎች እንድንሆን፣ በተቋማትና በመሠረታዊ የሀገር ምሰሶዎች ላይ እምነት፣ የጋራ የሆነ ሀገራዊ የተስፋ እይታ እንዳይኖረን አድርገውን ቆይተዋልም ነው ያለው። እኛ ኢትዮጵያውያን በጋራ ባለመንከራችን ያያያዙን ያጋመዱን የተለያዩ ጥብቅ እሴቶቻችንን ለሚሸረሽሩ አካላት ምቹ ሁኔታ ስንፈጥር ኖረናል። ይህንን አዙሪት በዘላቂነት ለመፍታት ልዩነቶቻችንና አለመግባባቶቻችንን ላይ ሰፋፊ ሀገራዊ የህዝብ ምክክሮችን አካታች በሆነ መንገድ በማካሄድ ሀገራዊ መግባባት መፍጠር አስፈላጊ በመሆኑ የሀገራዊ ምክክር ኮሚሽን ተቋቁሞ በርካታ ስራዎችን አከናውኗል። ኮሚሽኑ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ አካታች ሀገራዊ ምክክሮችን በማካሄድ የተሻለ ሀገራዊ መግባባት ለመገንባት በሂደትም መተማመን ለማጎልበት ያለውን የማይተካ ፋይዳ በመገንዘብ ነፃ ገለልተኛና አካታች እንዲሆን መንግስት አስፈላጊውን ህጋዊና መዋቅራዊ ድጋፍ አድርጓል ሲልም የኮሚሽኑ መግለጫ ያነሳል። በዚህም ላለፉት ሶስት ዓመታት ከህጋዊና መዋቅራዊ ዝግጅቶች ጀምሮ በርካታ ስራዎችን አከናውኗል። በአስራ አንዱ የሀገራችን ክልሎችና በሁለቱ ከተማ አስተዳደሮች በርካታ ባለድርሻዎችና ተሳታፊዎችን ያሳተፉ ውይይቶችን አከናውኗል። በቀረው የትግራይ ክልልም ምክክሩን ለማካሄድ ቅድመ ዝግጅት ስራዎችን እያከናወነ ይገኛል። ባለፉት አስር ወራት ብቻ ከ200 ሺ በላይ ሰዎች በጋራ ጉዳዮቻችን ላይ ተወያይተዋል፣ ተመካክረዋል። አሁንም 14 ተኛው የፌዴራል ተቋማትና ማህበራት የምክክርና አጀንዳ የማሰባሰብ መድረክም በአዲስ አበባ ተካሂዶ በስኬት ተጠናቋል። በመድረኩ ላይ እየተሳተፉ ያሉት ማህበራትና ተቋማት፣ ፖለቲካ ፓርቲዎች፣ ተጽዕኖ ፈጣሪና የማህበረሰብ አንቂዎች፣ የዴሞክራሲና የሃይማኖት ተቋማት፣ የጸጥታና የደህንነት አካላት፣ የሚዲያ ተቋማት እንዲሁም የመንግስት ተቋማት ተወካዮች ናቸው። አጀንዳዎቹ በተለያዩ ዘርፎች ተደራጅተው የቀረቡ ሲሆን በቀጣይ በክልልም ሆነ በፌዴራል ደረጃ የተነሱ አጀንዳዎች ላይ ምክክር ይቀጥላል። መንግስት ኮሚኒኬሽን የሚያከናውነው ምክክር በገለልተኝነት እንዲያከናውን የጀመረውን ድጋፍ አጠናክሮ ይቀጥላል ነው ያለው አገልግሎቱ በመግለጫው።